ሰጥቶኛ ያላገኝ ምንም እርግጠኛ አይደለሁም። ጠዋት ነግቶ አይኖችን ሳይ ልቤ ያሲድ ሞላ። ኤላዬ እኔ እኮ በጣም ነው ሞድ። እኔም እኮ በጣም ነው ሞድ። አንቺ ልክ ነሽ። መወሰን አልቻልኩም ይሆናል፣ ግን ደግሞ አንድ ነገር ዋቂ፣ እኔ ለአንቺ ትክክለኛ ስሜት ነው ያለኝ። ባይሆን ኑሮ ያኔ እንደተለያየን ነበር። ምን ቀረው? ስማ ልክ ነህ። ከሱ ውጭ ምንም አማራጭ የለም

ሰላም ሙዲነ የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ነገር ሰላም ነው። እናንተ እንዴት አላችሁ? ልጅ ሰላምታ እያላችሁ ይድረሳችሁ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ቪዲዮ ላይክ በማድረግ ጀምሮ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም ስለምታበረታቱኝ መስጋና ከፍ ያለ ነው ማለት ነው። እንግዲህ በዛሬው ክፍል እንግዲህ ለሊና ባቡሬ አሪፍ ቅርርብ ላይ ነው ያሉት ግን ያው ለሊ ባቡሬን ስትቀረበው እንጂ እንዲ የፍቅር ያኔ ባቡሬ ፍቅር ይዞታል ለሊ ማለት ነው። ግን ለሊ መቼም ቢሆን ኤላል እንድትረሳበት የምትችለው ምንም አይነት እንትን የላትም ማለት ነው። ምክንያቱም ኤላል አውጥታ አመጣል ለሷ በጣም ሀርድ ነገር ነው። በጣም ከባድ ነው። በጭራሽ አይሞከርም ማለት ነው። እንግዲህ ሌላው ደግሞ የአደይ እና ዴቭ በጣም አስጊ ሁኔታ ላይ ታና ያሉትኝ በጣም ከምላችሁ በላይ ማለት ነው። ምክንያቱ ደግሞ እንግዲህ አዴብ ለቤተሰቦቹ ገና አይቀበሉኝም በሚል ፍራቻ ምክንያት ራሱን ወደ ያልተፈለገ ቦታ እየወሰደ ነው። በመጠጥ በተለያየ ነገር እራሱን ለመደበቅ ቢሞክርም ግን አልቻለም ማለት ነው። በዙሪያው ያሉ ቤተሰቦቹ አክስቱም፣ የፍቅር ምናት እናቱ፣ አባቱ ሁሉም ቤተሰብ እየደወሉ ምኑ ነህ ነው እያሉት ነው ማለት ደውሎ ለቤተሰቦቹ መናገር የፈለገው ነገር እንዳለው እነሱ ይገባቸዋል ግን ምንድን ነው የሆንከው ምን አዲስ አለ ንገረን የምትነግረን ነገር አለ ወይ ብለው ሲጠይቁትኝ እሱ ለመናገር በጣም ነው ማለት ነው የሚከብደው የሚደብረው በቃ በጣም ነው የሚደብረው ከመላችሁ በላይ ማለት ነው ግን ያው አንዳንዴ ነገሮችን ኃላፊነት መውሰድ ካልተቻለ በጣም ከባድ ነው የሚሆነው ማለት ነው በዚያ የተነሳ እንግዲህ ሀዴይም በጣም እንትን ውስጥ ገብታለች። በጣም ነው ነገር እየሹ በጣም እየደበራት ነው ያለው። ሲቀጥል በተለይ ሩታ በቃ ነገሩን በጣም እያካበደች ነው። ያው በእርግጥ ዲብም ነግሯታል፣ ግን ቢነግራትም በጣም አካበዴ ማለት ነው እሷ ደግሞ አዴን በቃ ወንድሜ አጠገብ አትድረሺ፣ በአንቺ የተነሳ ተጨንቋል፣ ከህይወቱ ውጭለት። ምክንያቱም አንቺ የሱን ቤተሰቦች ሰዎች ልትመጥኝ አትችም፣ ስለዚህ ስለማትመጥኝ ራስሽን አቅምሽን ወቂ፣ ራስሽን ወቂ በቃ ምናምን እያለች በቃ በጣም ሞራኗን እየነካቻት ነው አዴ አዴ በቃ ቀጥታ ውስጧ ላይ አሁን ስሜቷ የመጣላት ምንድነው ልክ እንዴ ለሊ በቃ የሌሊ እጣ ፈንታ ደረሰኝ ማለት ነው። ኤላ ለሊን አብሽሪ አይዙሽ ሲላት እንደነበረ ሁሉን ነገር ታውቃለች፣ እና በዛ የተነሳ ግን ምንም ባልታሰበ ነገር ለቤተሰቦቹ እንደዚህ ዱ ይሆን እያለ እየፈራ እየቸራ አብሯት ከቆየ በኋላ እንግዲህ አውላላ ሜዳ ላይ ነው ጥሏት የሄደው ማለት ነው። እንግዲህ እሱን ነገር ስለምታውቅ አደይም በጣም ተጨንቃለች። ተጨንቃሌ ብቻ ሳይሆን ውስጧ በጣም ነው የተረበሸው። ለለሊም ሂዳ እንግዲህ ለልዬ ደብ እኮ ተቀየረ በቃ ማለት ማለት ተቀየረ ምናምን ስትላት እንግዲህ አይ በቃ ልክ እንዴ ኤላ ብላ ነው የነገረቻት ማለት ነው። ለልይ ማይ እንዴት ዴ ይሄንን አያደርግም ይሄን ካደረገማ በቃ ባለበት በአሁኑ በዚሁ መቆም አለበት ብላ ነው ለሌላ ሶስተኞቹ እኔ በቃ ማየ ይሄን ነገር ወስኖም ተለማይል ከሆነ በቃ በዙ ያቆማል ምናምን ምን ያለችው ማለት ነው። እንግዲህ ዴቭ አሁን አዴ መተው በጣም ከባድ ነው። አዴይም ደግሞ እሱን እንደዚህ አድርጋ ሌላ ህይወቷ ስራዋ ተፈናቅላለች ምናምን በቃ ብዙ ነገሮች ተበላሽተውባታል። ስለዚህ በዚያ ላይ አለኝ አለኝ ያለችው ዴቭ ደግሞ ካጠገቧ ከሄደ በጣም ከባድ ነው የሚሆነው ማለት ነው። በጣም ከምላችሁ በላይ አንደኛ፣ ስሜታዊ ጉዳይ፣ ሁለተኛ ብቻ ብዙ ነገሮች ቻለንጅ ነው የሚሆኑባት ማለት ነው። እንግዲህ ምናልባት እሱ አስተካክሎ ለቤተሰቦቹ ተናግሮ ቤተሰቦቹ የሚቀበሉት ከሆነ እሰየው መልካም ነው። ግን የሚቀበሉት ማይመስለኝም። ምክንያቱም ከታች ከህፃኖቹ ጀምሮ በጣም ነው እንትን እያሉ ያሉት ማለት ነው። በሌላ በኩል ደግሞ ቲና በጣም ነው የምትፈልገው እንደምታውቁት ዴቪን ስለዚህ ቤተሰብ ምናልባት አልባት እንኳን ቢባል ካልሆነ ሌላ ማምጣት ካልቻል ክቲና ናግባ እንደሚሉትም ምንም ጥርጥር የለውም ማለት ነው። ብቻ ግን አደይ እና አዴብ ጉዳይ በጣም አሳሳቢ ላይ ነው ያለው። እኔ አደይ በጣም እያሳዘነች ነው እንዲ ደብ በቃ። አሁን በዚህ መስመር ቅልስ ካለ በጣም ከባድ ነው የእውነት ማለት ነው። እንዴ ፍቅር እንደዚህ ነው እንዴ ጋይስ፣ እውነት ተስማማሪ ይደብራል እንዴ። በጣም ነው የሚደብረው ምክንያቱም የሆነን ሰው ወድርና አሁን ብለን የሆነ ታይም ላይ ደግሞ እንደዚህ ኧረ በጣም ሸምነው ጋይስ ናት እና ግን ብቻ ዴቭ ላይ እያየን ያለ ነው ትንሽ ጋበድላ ማለት ነው። ያው በእርግጥ የቤተሰብ ጉዳይ አሳስቦት ነው፣ ግን ደግሞ መጀመሪያም ይህን ነገር ማሰብ ነበረበት። ሲቀጥል ደግሞ ያለውን ነገር ፊት ለፊት መጋፈጥ ነው እንጂ ያለበት እንደዚህ ይሉኝ ሆን ምናምን እያለ እሷን መረብሽ አይጠበቅበትም። በእርግጥ አንድ ላይ ነው ቢላት ቢብላ ለያው ትክክል ነች ደግሞ አንድ ላይ መሆንም አይጠበቅባቸውም። ለምን ይሆናሉ። ሌላ እንግዲህ በቀጣይ ክፍል ብዙ አዳዲስ ነገሮች ይኖራሉ። የነ ኪንጎና የነ ኪንጎ ዳይመንድም እንግዲህ አዲስ ነገር እንደሚኖር አንተስፋ እናደርጋለን። የባቡሬ የምናት እንዲሁም ለውጥ ላይ ነች። ብዙ ነገሮች ይኖራሉ በቀጣይ ክፍል። እስከምንገናኝ ሰላም ቆዩ። ላይክ ሰብስክራይብ እያደርጋችሁ ጠብቁ። እናመሰግናለን።